በአንድ ከተማ ውስጥ የሚኖር የህብረተሰብ ክፍል በአኗኗሩም ሆነ በኢኮኖሚ ደረጃው በብዙ መልኩ የተለያየ ነው። በመዲናችን አዲስ አበባ የሚገኘውን አርሶ አደር ለአብነት ብናነሳ ይህ አርሶ አደር ከከተማው እድገት ጋር እኩል ማድረግ ያልቻለ፣ ከከተማዋ ልማትም እኩል ተጠቃሚ መሆን ያልቻለ ነው። ይህ አርሶ አደር ባለው ውስን መሬት ቋሚ ሀብት በማፍራት የቤተሰቡን ህይወት ከመለወጥ ባለፈ ለአካባቢው ማህበረሰብ የስራ እድል ይፈጥራል ብሎ ባመነበት የስራ መስክ ለመሰማራት አቅዶ ፍቃድ ለማግኘት ለዘመናት ደጅ ጠንቷል። ዛሬ ላይ ይህ ጥያቄው በከተማ አስተዳደሩ ትኩረት ተችሮታል። አርሶ አደር አባቦ በከተማዋ ከሚገኙ አርሶ አደሮች ውስጥ አንዱ ናቸው። በአቃቂ ቃሊቲ ክፍለ ከተማ ውስጥ የአንድ ጎልማስ አድሜን በግብርና ስራ ላይ ያሳልፈዋል። አምሳ አመት ሙሉ ሰፊ በነበረ ጊዜ ወደ 15 ሺህ ካሪ ለዩኒቨርሲቲ ወሰር ለልማት ሰጥቻለሁ። ለመንገድ ወደ 3 ሺህ ካሪ ሰጥቻለሁ። ወደ 18 ሺህ ካሪ ለልማት ሰጥቻለሁ። የከተማው አርሶ አደሮች ከኖሩበት የስራ ዓለም ሻል ያለ ህልም ቢያልሙም ያንን ለመተግበር ቢጥሩም ተግባራዊነቱ ዳገት ሆኖ እንዳቆያቸው አልሸሸጉም። ዛሬ ላይ በከተማ አስተዳደሩ የተሰጣቸው ትኩረት የዘመናት ህልማቸውን መልስ እንደነበረም አውቅተውናል። አንደኛ ጉልበት እየደከመ ይሄዳል። ስለዚህ አሁን የቀረች መሬት አንድ መሬት ነው። እሷ ደግሞ በተለያየ መንገድ ሳጠፋ ዘላቂ ልማት ለማካሄድ ልጆችን በተሰቦች ንጭ ባለኝ የእርሻ መሬት ላይ ትምህርት ቤት መስርቼ በሱ ለመተዳደር ፍቃድ አቅርበ ጥያቄ አቅርቤ ፍቃድ እንዲሰጠኝ ፍቃዱ አልቆልኝ ተው ቀጣይ ያው በአቀረብኩበፕሮሰንት መሰረተ ልማት ማልማት ነው ትምህርት ቤት ሰራነ የትምህርት ቤት ገቢ በዛው ጎለጎን ጤና ጣቢያዎች በዛች መሬት ላይ ብዙ ልማቶችን አከናይች እዛው ለመተዳደ እዛው ለመተዳደ ወጣት አማራ አባቦ ከአርሶ አደር አባቦ ሙልዬ ልጆች አንዱ ሲሆን በብዙ ትግል የተገኘ ውጤት ነው በማለት የአባቱን ሀሳብ ያጠናክራል። በግብርና ህይወት ውስጥ ነው። ከዛ መሬቶቻችን አብዛኞቹ ለልማት ተወስዷል። ትምህርት ቤቶች ለኮንዶሚኒየም ልማት ተወስዷል። የቀረን መሬት የተወሰነች ነበረች። እሷ ላይ ደግሞ ትምህርት ቤት ጠይቀን ኢንቨስት አድርገን ለመስራት ሙሉ አቅም አለን። ይህም ደግሞ መንግስትም ደግፎ ሲወጣ ሲወርድ ብዙ ድቃም አለው። እዚህ ጋ ለመድረስ ኢንቨስትመንት ጥያቄውን ለማቅረብ መንግስትን በአርሶ አደሩ ጥሩ ትኩረት ሰጥቶ ደላሎች የሌሉበት ምን በሌሉበት መንገድ ለእኛ ፍቃድ ሰጥቶ ትምህርት ቤቱ ውል ተዋውለናል ዛሬ ይህን ደግሞ ወደ ተግባር እንገባለን። ትልቅ ጠቀሜታ ነው ለቤተሰቡ፣ ለእኔ እንደ ቤተሰብ እንደ ሀገር ጥሩ ጠቀሜታ ነው። እኔ አባት ሳይማርም እኔን አስተምሯል። ከዚህ ከጎናቸው ነው እኛም ይህንን እዚህ ጋም ለመድረስ የእነሱ ሳይማሩ ስላስተማሩ እኛም እነሱን አሪያ ተከትለን ጥሩ ደረጃ እንደርሳለን። ህይወቴን ሙሉ በግብርና ስራ ሲሉ ልምዳቸውን ያጋሩን ሌላኛው አርሶ አደር የስምንት ልጆች አባት ናቸው። በከተማ አስተዳደሩ የተሰጣቸውን የዘመናት ጥያቄ ምላሽ አንድ እርምጃ ወደፊት ብለውታል። ውስጡ ገብቶ ላየ ሰው ብዙውን ጊዜ ያስቸግረን መስሎ ቦታ ስለሌለን እዚህ አዲስ አበባ አስተዳደር ውስጥ ያለነው ሰው መስሎ ስለሌለን እንደ ልብ መጠቀም አንችልም ነበረ። ሰው እድሜ ልኩ ከእረኝነት አንስቶ

አርሶ አደሩ እንደሚሉት ለከተማዋ አርሶ አደር የተሰጠው ትኩረት ለሌሎችም የስራ እድል መፍጠር የሚያስችል ነው። ውስጥ ኢንቨስተሮች ቢፈጠሩ እንደዚህ ከትንንሽ ነገር ተነስቶ ወደ ትልቅ ሊሄዱ ለሰውም ሆነ ለስራ አጡም ሆነ ብዙ የስራ እድል አለ። አሁን በአመት ለአጨዳ ጊዜ ለአመት ወይ አስር ሰው ነው የምንቀጥለው ለአጨዳ ጊዜ አሁን ግን ወደዚህ ወደ ሚኒስትሪ ከመጣሁ ከሰላሳ ሰው በላይ ለማስተዳደር አመቱን በሞቱ ይችላሉ ማለት ነው። ወደዚያ ምን መሰለኝ፣ በአባቱ ጫማ ውስጥ ራሱን አድርጎ ትላንትን ያውቃን ወጣት፣ ሌላኛው የአርሶ አደር ልጅ ነው። በጣም ቻሌንጃለሁ። ዛሬ መንገድ ተሰርቶ ልማት ሆኖ እንደሚታየው አይደለም፣ ብዙ ቻሌንጆች ነበሩ። ወደ ከተማ ለመውጣት መንገድ አልነበረም፣ ኢቨን እስከ ቅርብ ጭቃውን ሙሉ እንደሚታይ መንገድ ግን እንደዚህ ሲታይ ወደ ሲዳማ የተመቻቸ ነው ይመስላል። ወጣቱ በተፈጠረላቸው ምቹ መደላድል ቤተሰቦቹን ይዞ ያቀርቡትን እቅድ ሲነግረን፣ ሌሎች አርሶ አደሮች እድሉን ሊጠቀሙበት ይገባል ብሎናል። እንሰራ ያሰብነው ሪል እስቴት ነው ቤት ችግር አንጻርም ያንን ችግር ለመቅረፍ ለሆንና ውስጥም እኛም ራሳችን ለመጠቀም ነው። ለምን ብዙ ፈላጊ ካለ ቦታው ላይ እኛም ካለማ ስራ እድል ይኖራል። ስለ ስርአቶች የቤት ችግርን ለመቅረፍ እንደዛ ከፊት ካሉት ምሳሌ እንደኛ ምሳሌ ከሚሆኑ ሰዎች መረጃዎችን መቀበል ሂደቶችን ማወቅ መለወጥ ይቻላል። መንግስት ያቀረበው አድቫንቴጁ ምንድን ነው? ድጋፍ ያደርጋል ወይ? የተቀመጠው ህግና ደንብ ምን ይመስላል? የሚለውን ነገር መረዳት። በመሬት ልማትና አስተዳደር ቢሮ ከአርሶ አደር ጋር በተያያዘ በዋነኛነት ሁለት አገልግሎቶች ይሰጣሉ። አንደኛው የአርሶ አደር መብት ፈጠራ ነው። የአርሶ አደርና የአርሶ አደር ልጆች በተለያየ ጊዜ ስንከባለል የመጣ ይዞታው ላይ መብት የመፍጠር ስራ በንቅናቄ በመብት ፈጠራ በኩል በከፍተኛ አመራር የተማረ በአጭር ጊዜ ውስጥ መብት ፈጥሮ ለመውጣት የተሰራ ያለ ስራ አለ። ሁለተኛው የአርሶ አደር ቅድሚያ የማልማት ማለት ነው። የራሱ ይዞታ ላይ ከልማት ተወስዶ የቀረበት ቦታ ላይ ለልጆቹና ለራሱ ለመኖሪያ ቤት ለእርሻው፣ ለግጦሹ መብቱ ተከብሮለት ራሱ ይዞታ ላይ የማልማት የኔ ነው ብሎ የመጠቀም አስዞ የመበደር ካርታ ያገኝ ነው ያለው ማለት ነው። ቀደም ባሉት ጊዜያቶች ለከተማዋ ልማት ሲባል አርሶ አደሩ ከይዞታው ሲነሳ ይከፈለው የነበረ ካሳም ሆነ ሲትሰጠው የነበረ ምትክ ህይወቱን የሚለውጥ አሊያም በቂ አልነበረ ነበር። አሁን ላይ ግን ከተማ አስተዳደሩ ለእነዚህ የህብረተሰብ ክፍሎች ትኩረት ከመስጠት ባለፈ ኃላፊነትን ጭምር ወስዶ እየሰራ ይገኛል። ከዚህ በፊት አልነበሩም እንደዚህ አይነት ስራዎች። ያው የማልማት አቅም ያለው ሰው ብቻ የአርሶ አደር ይዞታ ላይ ሄዶ ወስዳል እንጂ አርሶ አደር የራሱ ቅድሚያ የማልማት ህግ ወቶለት በዚህ አግባብ ተጠቃሚ እንዲሆን ሲደረግ አልነበሩ። እንደሚታውቁት ባለፈው ጊዜያት ከዚህ በፊት አንደኛ ዙር ላይ ለሰላሳ አንድ አርሶ አደሮች ይዞታው ላይ ቅድሚያ የማልማት ስራ ቅድም ባልኳቸው መስፍርቶች ቦታዎች ላይ ስለመኖሩ ቦታው ስታንደርድ ይሞላል ወይ ከፕላ ነፃሪ ያስገዳል ወይ የማልማት ፕሮፖዛል እና አቅም አሳይተዋል ወይ ብሎ የሚሉ መስፈርቶችን በማየት ለ31 አርሶ አደሮች በተለያየ የልማት ዘርፎች ዲዛይን ቀርጾ ያስቀመጡት ፕሮፖዛል መሰረት ወደ ስራ ይገባዋሉበታለ። በድጋሚም አሁንም ሰባት አርሶ አደሮች የቅድመ ማልማት ጠይቆ ያን ያልሰሙ አሁኑ ሰምቱ ይገባናል አለ የሚሉ አቅም ያሳዩ በዚያ ህግ መሰረት ሰባት አርሶ አደሮች ደግሞ በፊት ባለፈው ሳምንት የቅድመ ማልማት ተወስኖላቸው አሁን ቃል ጉባይ ተይዞ ወደ ስራ ላይ ተገባ ያለበት ዝግጅት ላይ ያለ ማለት ነው። ስለዚህ ይሄ ማለት ምን ማለት ነው? ይሄ አርሶ አደር ዱሮ እንደምን ሁን የራሱ ይዞታ ላይ የተፈናቀለ ልጆቹን ጥበቃ እያደረገ የሚወዱ አቅጣጫዎች ሳይሆን አርሶ አደር መብት ተፈጥሮለት ኢንቨስትመንትን ኢንቨስተር መሆን እንደሚችል ማንሳት እንደሚችል ልዩ ድጋፍና ልዩ ህግ የወጥቶለት አስተዳደሩም ትኩረት ሰጥቶ አርሶ አደርን ተጠቃሚ ከማድረግ የሰራ ያለው ስራዎች ውስጥ አንዱ ሎ መውሰድ ይቻላል። ና አርሶ አደሮቹ የገቦ ቶል መብትም ግዴታ መሆኑን በመረዳት በዚህ ማዕቀፍ ውስጥ ሆነው ለከተማዋ፣ ለሚኖሩበት አካባቢ ማህበረሰብ እንዲሁም ለራሳቸውም አቅም ይሆናል ባሏቸው ፕሮጀክቶች ላይ ወደ ስራ የገቡ ሲሆን በቢሮ ደረጃም ተገቢው ድጋፍና ክትትል ይደረጋል ያሉት አቶ ጫሊ መስፈርቱን አሟልተው ለሚመጡ ሌሎች የከተማዋ አርሶ አደሮችም በህግ እና መመሪያ መሰረት ተመሳሳይ አገልግሎት ይሰጣል ብለዋል።